እማይ ፈራ ትውልድ መለያው አለባበሱ አይደለም። እማይ ፈራ ትውልድ መለያው ንግግሩ አይደለም። እማይ ፈራ ትውልድ መለያው አቋሙ ነው። 32 ሺህ ሰራዊት በተሰበሰበበት አደባባይ ላይ እግዚአብሔር እንደዚህ አለ። የፈራ የደነገጠም ከገለዓድ ተራራ ወደኋላ ምን ይበል? ይመለስ፣ የፈራና የደነገጠ ወደኋላ ይመለስ በሚል ድምፅ ብቻ ከጌዴዎን ጋር ከወጣው ሰራዊት መካከል 22 ሺህ ሰራዊት ወደ ቤት ተመለሰ። በተራ ድምፅ የሚመለስ ሰራዊት አይፈጠርም ከዚህ በኋላ። በድሮ ዘመን አንድ ነገር አለ። የሚፈራ ሰራዊት በሰራዊት መካከል ከተቀላቀለ ጀግኖችንም ያስመታል። ጀግኖች እንዳይመቱ ፈሪዎች በአንድ ኮመንት እንዲህ የሚሉ እነሱ መጀመሪያ ወደ ቤት መመለስ አለባቸው። ይሁድ የተባለ ትውልድ በሦስት ምልክቶች ታጅቦ ይሄዳል የመጀመሪያው መንቀጥቀጥን እየፈጠረ ይሄዳል። ሁለተኛው እንደ አንበሳ ተኝቶ ፍርሃትን ይፈጥራል። ሶስተኛው ሽብርን ይፈጥራሉ። የጨለማ ልጆቹን ጭንቅላታቸውን ይዞ የሚያጋጩ ረ የሚሄድ ትውልድ ተነ የሚሄድ ቱልድ የፈራ የደነገጠም ይላል። የድሮ እትም። አዲሱ መደበኛ ትርጉም ደግሞ ማንም የፈራ ቢኖር ከገላት ተራራ ተነስቶ ወደኋላ ይመለስ። በ32 ሺህ ሰራዊት ላይ የታወጀው ድምፅ ሁለት አይነት ድምፅ አይደለም። ሶስት አይነት ድምፅም አይደለም። አንድ አይነት ድምፅ ነው። አንዱ ድምፅ 31 ሺህ 7መቶ ሰራዊትን ወደ ኋላ መልሶ 300 ሰራዊቶችን ወደፊት አፈናጠረ። በሁሉም ላይ ነው የታወጀው። ሌሎች በዚህ ድምፅ ወደዋላ ተመለሱ፣ ተረኛ ሰራዊት ወደፊት ተራመድ። ሰዎችን ወደ ኋላ የሚመልሰውን ድምፅ አንተ ወደፊት ለመራመድ ተጠቀም። ዘዳግም ምዕራፍ 20 ቁጥር 8 ላይ አለቆቹም ደግሞ ጨምሮ ማንም ፈሪና ድንጉጥ ሰው ቢሆን እርሱ ፈርቶ የወንድሞቹን ልብ ደግሞ እንዳያስፈራ ወደ ቤቱ ተመልሶ ይሄድ ብለው ለህዝቡ ይናገሩ። ለራሱ ስለፈራ በቃ ከዚህ በኋላ ኢትዮጵያ ውስጥ ነብይ አይሄድም በቃ ኢትዮጵያ ውስጥ ከዚህ በኋላ የትንቢት አገልግሎት የለም እያለ ፍርሃት የሚረጭ ዘዳግም ምዕራፍ ቁጥር 8 ላይ የተጻፈ አይነት ፈሪ ወደ ኋላ ይመለሳል። እውነተኛ እሳት የነካቸው አሜን። እውነተኛውን ወንጌል የሚሰብኩ የክርስቶስ ምስክሮች ረሃብ የማይፈሩ ጨለማ የማይፈሩ ተረኛ የሆኑ የተመረጡ ፈተናውን ያለፉ እነሱ ወደፊት ይሄዳል። ወደፊት ይሄዳል። በኢትዮጵያ ውስጥ ማገልገል እንደማይቻል የሚናገር አገልጋይ ካለ ይሄንን ጥቅስ ለእሱ ሰጥተህ አንተ ወደፊት ሂድ። የተቀባ ሰው ማለት ለመቆጣጠር የማይመች ሰውን ከተቀባችሁ ለመቆጣጠር አትመቹም። ወደ ሰመን ይሄዳል ብሎ ጠላት ሲጠብቅ፣ ወደ ደቡብ ይሄዳል። በደቡብ በኩል ሰይጣን ሲዘጋ፣ ወደ ምዕራብ ይፈሳል። እስኪ ዘዳግም ምዕራፍ 20 ቁጥር 8 ላይ የተጻፈውን ቃል አይታችኋል። ለራሱ ፈርቶ የወንድሞቹን ልብ በፍርሃት እንዳይመታ ወደ ቤቱ ተመልሶ ይሂድ። ፍርሃት ከጉንፋን በላይ ነው፣ ቶሎ ይተላለፋል። ባይዘዋ ተጠንቀቅ። ከሚፈሩ ሰዎች ጋር ለሁለት ሰከንድ ሻይ አጠጣ። አጠገብ ያለውን ሰው ነካ አድርገውና፣ ፍርሃት ተላላፊ በሽታ ስለሆነ ተጠንቀቅ በለው። የሚፈራ አገልጋይ ካጋጠመ እየሮጥክ ነው መሄድ ያለብ። ይተላለፋላ ይተላለፋል። ሴጣን ለክቶ በሚሰጠው ፍጥነት አትሄድም። ሰዎች ለክቶ በሰጡት ፍጥነት አትሄድም። እግዚአብሔር በፈቀደልህ ፍጥነት ልክ ትሄዳለህ። ፍጥነታችሁን ማንም አይቆጣጠርም። ፍጥነታችሁን ማንም አይቆጣጠርም።